እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ፣ መሀል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪት? ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ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 ስቲም ሳውና፣ ባዞና፣ ማሳጅ፣ አምስት ቤዘመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው፣ በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽህፈት ቤት አጠገብ እልልታ የምቾት የተድላ ቦታ አስደሳች ዜና ለኤሌክትሪክ ተሽከርካሪ ተጠቃሚዎች በሙሉ የእኛ ማይክሮፋይናንስ አክሲዮን የኤሌክትሪክ ተሽከርካሪዎች አቅርቦትን ከግምት ውስጥ በማስገባት ከባትሪ ህይወት ጋር ተያይዞ ያለውን አደጋ ለመቀነስ የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጥብ አገልግሎት አቅርበዋል የኤሌክትሪክ ተሽከርካሪዎች ባትሪ መተኪያ የቁጠባ አገልግሎት ደንበኞች ባትሪ ካለምንም ስጋት መተካት እንዲያስችላቸው ከብድር አቅርቦት ጋር የተቆራኘ ሆኖ የቀረበ ነው። ሂሳቡ ሲከፈት በየወሩ የሚሰላ 15 በመቶ ዓመታዊ ወለድ ይታሰብበታል። ተቋሙ የኤሌክትሪክ ተሽከርካሪዎችን በመያዣነት በማስመዝገብ እስከ 200 ፐርሰንት የሚደርስ የባትሪ ምትክ ብድር ይሰጣል። ከሰኞ እስከ እሑድ ከጠዋት 2 ሰዓት እስከ ምሽቱ 2 ሰዓት አገልግሎት በሚሰጡት ሁሉም ቅርንጫፍ ቢሮዎቻቸው መሳሳትን ጨምሮና እናገለግሎታለን። ይምጡ፣ በልዩ እንክብካቤ እርሶን ለማገልገል ዝግጁ ነን። ዋና መስሪያ ቤት አብይ ቅርንጫፍ ቀበና ወደ ቤላ በሚወስዱ መንገድ የፌዴራል ቤቶች ኮርፖሬሽን ሕንፃ ምድርና አንደኛ ፎቅ ላይ። ሌላው ቅርንጫፋችን መገናኛ ግሬስ ሲቲ ሞል አንደኛ ፎቅ፣ እንደዚሁም ፊጋ ቅርንጫፍ ከፊጋ ትራፊክ መብራቱ ወደ ሲኤምሲ ሚካኤል በሚወስዱ መንገድ ላይ ያገኙናል። ስልክ ቁጥር 0982411111 ወይም 0965606 ወይም 11 ይደውሉ። የእኛ ማይክሮፋይናንስ የእኛ ለሁሉም። ሰላም አድማጮቻችን፣ እንዴት አላችሁ? ሳምንት በተነጋገርነው መሰረት ዓለምነህን ዛሬም ይዤው ለእናንተ ቀርቤያለሁኝ። ይህ ፕሮግራማችን ከዜና ባሻገር የተሰኘው ፕሮግራማችን ሲሆን እኔ አቅራቢዋ ደ ያውርደው እባላለሁኝ። ያው በተነጋገርነው መሰረት እዛ ላይ ኮሜንት ከተነሱ ጥያቄዎች የመጀመሪያው ለዓለምነህ ነህ የምጠይቀው ጥያቄ ከኮሜንት ውስጥ ያው እንግዲህ ብዙ ጊዜ ዓለምነህ ሰው ያሳዝነኛል ትላለህ። ብዙ ጊዜ ደግሞ ካዝናቸው በገንዘብ የተጨናነቁ ሰዎችንም ያው አንድ ላይ በጅምላው ሰው ያሳዝነኛል ትላለህ እስ በአጠቃላይ እስኪ ከምን የተነሳ ነው ይህን ልትል የቻልክበት ምክንያት እስቲ ለአድማጮቻችን። ጥሩ ጥያቄ ነው እና ያልሽው መልሼ እንዳስብበት ሊያደርገኝ የሚችል ነው በአዱኛ የተረፋቸው አንዳንዴ እኮ ስታየው በሕይወት ለአንዳንዶች እኮ እግዚአብሔር አዱኛ ብቻ ነው የሚሰጠው። ያ የሰጣቸውን አዱኛ ነው እንክት አድርገው እንዲበሉ የሚያስችል ጤንነቱንም አብሮም በራስ ወዳድነቱንም አብሮ እንትን ይላቸዋል። ብዙ ነው ይሰጣቸዋል። እና ለእነዚህም ሰዎች የማዘን ሲሆን መቅረቤ ራሴ ማንን እንድጠይቅ ያደርገኛል። ግን እኔ ሰው ያሳዝነኛል ስም ሰው የደረሰበት ለመድረስ ሂደቶች አሉ እና ባለችኝ ረጅም ጊዜ ነው ያለኝ በዚህ በጋዜጠኛነት ውስጥ ያለኝ ኤክስፒሪያንስ ረጅም ነው። እናንተ አልተወለዳችሁም ነበር። እና በዛ ውስጥ ያየሁት አግኝቼ ያወራኋቸው ሰዎች ኢኮኖሚያዊ፣ ማህበራዊ መሰረት ያላቸው ከታች እስከ ላይ ያሉ ሀያል የሚባሉ ሀብታ የሚባሉ ፖለቲከኛ የሚባሉ የጦር ሰዎች የሚባሉ ቢሮ ሰራተኛ፣ መንገደኛ፣ ያጣ የነጣ የምትዩ ሁሉንም መቼም በንባብም እና በራስሽ የምትገነዝባቸውን የራስሽን ህይወት በመርመርም ዙሪያሽ ያለውን ህይወት የቅርብ ሰዎችን ህይወት በመመርመር ስታዩ ኢኖ ሂደት ነው እና ሰዎች የሆነ ቦታ የምንደርሰው በሂደት ነው እና እድሜያችን በዛ ውስጥ ራሳችንን የምንገልጸው ራሳችንን ወደ አደባባይ ይዘን የምንወጣበት መንገድ ቢለያይም

ያቺ የጠልለችው አለ እናረን ከዛ ውሃ ከልሰን ቀራሪ ምናምን ነው የሚባለው። እና ሁላችንም ቤዚካሊ ነው በአብዛኛው የምንካፍለው፣ ያቺ ከላይ የምታያት የምትጠጧ ክሬሟ፣ ከስሩ ሁላችንም ያለን ማተላ እንካራለን። እና ሰዎች ያሳዝነኛል ስል በሕይወት ያልተጎዳ ያልተጎዳሰ የለም። እና ሕይወት ዓላማም ይሄ ይመስለኛል። ግን አብዛኛው ሰው ምናልባት ብትጠይቀው ሰዎች ያሳዝነኛል፣ በጅምላ ሲሆን ሰዎች እንዴት ሰው ሊያሳዝን ይችላል? ምናልባት እኔ አሁን ምን ያሳዝንሻል ብለህ ብትለኝ የተቸገሩ ሰዎችን ማየት በጣም ያሳዝነኛል። በቃ ኑሯቸው ጥሩ ያልሆነ መንገድ ላይ ሲለምኑ ማያቸው ሰዎች ሊያሳዝኑኝ ይችላል። ሜቢ ከዛ ጋር ተያይዞ ሊሆን ይችላል ብዬ ጥያቄው ኦፍኮርስ እነሱ ቀጥታ ሀዘኔን ሀዘኔ ብቻ ሳይሆኑ በዛ በቦታውና በስፍራው አቅም የሌለው ሰው ነኝ ግን የሆነች ነገር አድርጌ ኃላፊነት ልወጣ ሁሉ መገደድባቸው ብዬ ነው የማምነው። እና ሐዘኔ አውቶማቲክ ነው። ከሚያሳዝኑ ሰዎችም አንዱ ራሴ እንዴት ግን፣ የማያሳዝን ሰው የለም ብዬ ነው የማስበው። ምን ይላል መሰለሽ ሁሉም ሰው ገመና አለው። ሁሉም ሰው የህይወት ውጣ ውረድ አለው። እና ማንም ሰው በዚህ ዓለም ላይ ሲኖር በምንም መንገድ ሊመልሰው አፍቅሮ የኖረ ሰው መከዳትን ያጣጥማል። ወድ ደም ጠላም የግድ በሚስቶ አ ምትል በልዩ ይደስ ይችላል። በቅርብ ጓደኛ ሊያደርስበት ይችላል። መስሪያ ቤት ህይወቴ የሚለው መስሪያ ቤት ሊከዳው ይችላል። ሬር ነው ይሄ። ይሄንን ሳያጣጥም ማለት እንደው ሲደርስብን ስብርብራችን ወጥቶ እንትንላለን እንጂ ህይወት ራሷ ይሄ ነው፣ ሞት የተቀመጠብን አይደል? እያንዳንዱ ያፈቀርን የወደድነው አገኛኝ የምንለው ነገር በሙሉ ለማጣትም የተጋለጠ ነው። ያ አገኛኝ የምንለውን ነገር ስናጣው ለምሳሌ ያክል አንድ ዝም ብሎ አንድ ነጋዴ ከሰረ ብለን ልናስብ እንችላለን። ከስሮ ማለት ነው መሬት ወድቆ፣ የእሱ ህይወት ከኛ ሰባት ዘር በላይ ግን ሊሆን ይችላል። ከስሮ ማለት ነው ድሮ ከነበረበት ማንነት ወርዶ ማለት ነው። ያ የቴን ፋይቭ ፎር ስታር ሆቴሎች ቴን ሆቴሎች ባለቤት የሆና ከመሬት ተከስክሶ ብቅል ነጋዴ ሊሆን ይችላል። እስቲል ግን ብቅል ነጋዴ ሆኖ ከእንደን አይነት ህይወት አንድ ሺህ ጥፍ ጊዜ ሊሆን ይችላል። ግን ያንን ሰውዬ ማርካትና ያንን ህይወት ተቀብሎ እንዲኖር ማድረግ ግን አይቻልም። ይሄ ወደ ብቅል ነጋዴነት የወረደው ሰውዬና ያጣና የሚላስና የሚቀመስ ያጣ ሰው ምናልባት ህመማቸው አንድ አይነት ሊሆን ይችላል። እና ባለመላ ብዙ ነገር ገብቴ ስትመለከች ሰዎች ስላጡ አደለም፣ አንዳንድ ራሳቸው ላይ ጉዳት ሲፈጽሙ ምናየው ነው ማለት ነገር አለ እና በዚህ ደረጃ ነው የሰው ልጅ ያለው። መስታወቱ፣ ካሜራው ፊት ወይም አደባባይ ላይ ሆነን እናይዘን የምንገኘው ነገር ብቻ አይገልጸንም። እና ወደ ሁሉም ህይወት ስትሄጂ በውስጡ ብዙ እንትሮችን እያለፈ ነው የሚመጣው ብዙ እንትሮችን እያለፈ ነው የሚመጣው። ለምሳሌ እንዴት አድርጌ ላስረዳሽ? ለምሳሌ እውነቱን በጠየቅኝ አይ ቲንክ የሆነ ቦታ ላይ ስጋ ይብቃ፣ በቃ ህይወት ለማለት የምትገድ የሚያስገድዱ ሀዘኖች አሉ። እንዴት ግን አርፈሽ መሄድ አለብሽ። ሌላ ኦፕሽን የለውም የለውም። ግን ያንን እንደ ኖርማል ነገር ተቀበለች እና የሆነ ሴርሞኒ አድርገሽ ብድግ ብለሽ መሄድ እና እንዴት ነው ትንበረከት ያለሽ ማለት ነው። ሶ እንዲህ እንዲህ እያለ ኢቨንቱዋሊ ደግሞ የሚጠብቅሽም ሀብታሙን፣ ደሃው ደረትሽን ደግፈሽ እያሳልች ዚህ ጋር ወጋኝ ዚህ ጋር ቆረጠኝ እስኪ ይቅሬን እና ሁላችንም የተለየ ነገር የለውም እና እንደዚህ ነን እና። ዝም ብሎ በጥቅል የሚገባኝ በተለ ውስጤ አንፃራዊ ሰላም በሆነ ጊዜ ሰውሉ ያሳዝነኛል። ይሄ መገለጫው እንዳልኩሽ ነው። ቅድም ልካዝና ጥና እንደቀበር ያልናቸው በዚህ በኩልም እንደው ሁሉ ነገር አለ ገባሽ ስጎድ እንዴት ግን የሆነ ቦታ ላይ እነሱ ያማቸዋል፣ የሆነ ቦታ ላይ እነሱ ያለቅሳል እና ሐዘን ይጣባልን። ያው በአጠቃላይ ሰው ሆኖ ችግር አይገጥሞ ሰው አይኖርም አይኖርም እና ምንድነው እነሱን የሚይዝባቸው አያያዞች ካሉ በስተቀረ ሁሉም ሰው ሰው ያሳዝነኛል የሚል ቀጣይ የሚሆነው ጥያቄያችን እኔ ወደ አዘጋጀሁለት ጥያቄ ነው የምንገባው። እንግዲህ ይህን መልስ ስትመልስልኝ አለምነህ ካነበብካቸው እንዲሁም ከሰማሃቸው ጋር አያይዘህ ያው ማለት እንደዛ አድርጋ እንድትመልስልኝ ነው። ተረድቼች ከሆነ ወደ አሁን ምላሽ ስሰጥ እኔ እናንቺ በቅርብ ከመተዋወቃችን የተነሳ አንዳንድ ነገር በመወያየት ለአድማጮች የሆነ ነገር ይተርፋል በሚል ነው እንጂ በሚቀርቡ ለሚቀርቡ ጥያቄዎች ምላሽ ተመሰስ ኦቶሪቲ ብኖረኝ ወይ የተለየ ስልጠና ኖረኛለ ስለዚህ ይሄ እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ፣ ቦታው እልልታ መሀል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳርቤት ስሪት ስሪቱማ ጂፕላስ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብቶ ያለቁ ሌላስ ሌላማ ከ150 በላይ ስቆች አፓርትመንቶች ሬስቶራንት የስብሰባና የሲኒማ አዳራሾች የመብራት ነገርስ በእልልታ መብራት አይጠፋም የራሱ ሰብስቴሽን አለ ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል እንደዚሁም የከርሰ ምድር ውሃ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዞና ማሳች፣ አምስት ቤዘመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው በአጭር ቃል እንከን የለሽ። የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽህፈት ቤት አጠገብ። እልልታ የምቾት የተድላ ቦታ ሰምተዋል። አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለስምንት ቀን በተመጣጣኝ ዋጋ ተመቻችተዋል የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን እናስተናግዳለን። የእምነታችንን መጀመሪያ ቅዱሳት መካናቶች በዐይን እንደ ማየትና እንደ መርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል ሁለተኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ 098818 1818 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። እሺ እኔ የምጠይቅክ ህይወት፣ ዓላማው ምንድን ነው ብለህ ማለት እያንዳንዱ ሰው የራሱ የሆነ ምላሽ ሊኖረው ይችላል። ስለ ህይወት፣ ህይወት ምንድን ነው ብለህ ስትለው የራሱን ምላሽ ሊመልስልህ ይችላል። ግን አንተ ደግሞ እስቲ ከያነበብካቸው ወይም ደግሞ ከምታውቃቸው እስቲ ለአድማጮቻችን አካፍልልን። አያይዘህም ደግሞ ደስታ ምንድን ነው የሚለውን እስኪ አንድ ላይ ደስታ ምንድን ነው የህይወት አላማ ናቸው። አንድ ነገር ማለት እችላለሁ አንድ ብዙ ማነበው ደራሲ ያለ ዶስቶየቭስኪ ይባላል። የእሱን ስራ የተረጎምኳትም አለች ሰውየው በሚል እዛ ላይ ምን ይላል? ሰው የተረጋጋ አንደኛ ሰው መጀመሪያ የሚፈልገው ሰው መኖር መቻል፣ የመኖር አቅም ያስፈልጋል። ሰው መኖር መቻል አለበት፣ መብላት፣ መጠጣት፣ መልበስ፣ ቢያንስ በዚህ በመሰረት ያደረገ እነዚህ ይፈልጋል። ሰው መኖር መቻል ነው። ከዛ ባለፈ ኑሮ ደግሞ ሲኖር ደግሞ ነው ቆንጆ ኑሮ ለመኖር ይፈልጋል። ሰው መኖር ይፈልጋል። ነገር ግን ሰው መኖር ብቻ አይበቃው። ሰው መኖር ብቻ እርካታ አይሰጠም፣ ወይም አይቆምም እዛ። የሰው ልጅ የሚኖርለት አላማ ይፈልጋል። ያ ስትሬንጅ የሚያደርገው እንግዲህ ሰውን አንዱ ይሄ ነው። እና እንስሳት በእግዚአብሔር ጸጋ ውስጥ ነው የሚኖሩት። እና አንዳንዴ በእንስሶች ልንቀና ተገቢ ነው ግን አይፈቅድልንም። እኛ የምንሆነውና እና በሱ ጸጋ ውስጥ ስለሚኖሩ የዕለት ጉርሳቸውን ከሰጣቸው ቅድም ደስታ ርላያችን ደስታን ብዙ ጊዜ ማየት የሚቻለው በእነሱ ላይ ነው። ሰው ላይ ደስታን ለማየት የፕሮሰስ ሰው ላይ ደስታ ውስብስብ እንስሳቶች ላይ ግን ድመቷ ሚያው ሚያው ሚያው ሚያው እና ያንን የምትበላውን የምትጠጣውን ከሰጠሻት ከአምስት ደቂቃ በኋላ ዞር ብለሽ ብታያት እንዴት እግራቸው እንደሚዘረጋ አይተሻል። ከእዛ በኋላ የሚያንኳረሩት ነገር ነው የሚሉት ዳይሬክት። እነዚህ በእግዚአብሔር ጸጋ ውስጥ ነው ያሉት። ያንን ደስታ ደስታ ማለት እሱ ነው። እና በእውነት ነው የምነግርሽ ስለው እኛ ጋር ስትመጪ ሰው ስለሆን መብላት መጠጣት፣ መልበስ፣ መታረች መጀመሪያ ላይ ሚያጓጉች ሊሆኑ ይችላሉ። አን አንቺ የመሰለች ልጅ፣ አንቺ የመሰለች መኪና መንዳት እና በዛች መኪና ደግሞ እየበረሩ የምነበረ ድልፍኞቹን የፋርስ ምንጣፎች ላይ መረማመድ ው በሽቶ ው ምግቡ መጠጡ፣ ፍቅሩ ስ ነገር እነዚህ ሁሉ ናቸው ግን ሁሉ በማድረግ የቻሉ ብዙ ሰዎች ስንሰማ ስንከታተል ከደስታ ብዙ ብዙዎቹ ደስተኞች እንዲሆኑ አለ የሚያሳየ በተለይ ይሄ በግልጽ የምታዩ በምዕራብ ዓለም በዚህ በሴሌብሪቲ ካልቸር ውስጥ አሁን ያልኩች ነገሮች በሙሉ ያላቸው ናቸው። እኛ አንድ ብር ሁለት ብር እንደምንለው ሁሉ ሚሊዮን ሚሊዮን ሚሊዮን ብሮችን እንደዚህ ብለው የቆጠሩ መኪናቸው እንደዚህ በሰልፍ አሁን አውሮፕላን ላይ አለ። በዚህ ውስጥ ሆነው ብዙዎቹ ህይወታቸው በአጭር እንትን ያለ የእፅሱ የእፅ ሰለባ የሆኑ የአዲክሽኖች የተለያዩ እንቅልፍ ለመተኛት እንቅልፍ ለመተኛት እግዚአብሔር ይመስገን አንዳንዴ በእንተ ስማ ለማርያም ስለመብርሃን ብላችሁ ብሎ ጠይቆ እችን የምታል ነገር በልቶ የተቀመጠበት ቦታ ድግፍ ድፍ ብሎ ጠዋት በዛ በብርድ ውስጥ አንተ ነግቷል ብለሽ እስክትቀሰቅ ጥልጥ ብሎ የሚተኛ ሰዋል። እችን እንቅልፍ ማለት ነው። እችን ጎዳና ላይ እንኳ በብርድና በቁር ውስጥ የማትጣጣ እንቅልፍ ለማግኘት ማይክል ጃክሰን ተወጃሉ። ብዙም ያህል የውጭውን አድናቂ ስላለ ማይክል ጃክሰን ማ ልጆቻችን ማስተማር እንደሱ አይነት ሰው ብዙ አላለፈ በዚህ ምድር በእውነት መመዘግብ በጣም አድናቂ ነኝ። አድናቂው ብቻ ሳይሆን ማይክል ማንንም አይመስልም እና ያ ሰው ያ ትንግርት የሆነ ሰው የአሟሟቱን ስሰሚ እና መጨረሻ ላይ የሚያሳዩትን ነገር ብታይ መጨረሻ ላይ አንድ ቀዶ ጥገና ለማድረግ በሐኪም ሰንጤ ለመሰንጠቅ ማለት ነው መፍጥ ለማንኛውም የሚወሰድ አደንዘሻ እንቅልፍ እንዲወስደው፣ ይህ ነው ማሰብ ትችል። የዕለት እንቅልፍ የዕለት እንቅልፍ እንዲወስደው አይኑ እንዲከደን ተጣይኖ ተከድኖ የስድስት ሰዓት ወይ አራት ሰዓት እንቅልፍ ለማግኘት ይሄ ደም ስሩ እየተፈለገ ሲወጋ ይሄኛው እንቅልፍ ያመጣል ያን ሲጨመርለት ያ ሲጨመርለት አሁንም ያንን አርግልኝ ስ ያንን አርግልኝ ብሎ ማለት ማይክል ጃክሰን በዝናው በገንዘቡ ይህን ማት ነገር ነው ግን እንቅልፍ ፍለጋ ነው የሞተው በአጭሩ ለማስቀመጥ እና የዕለት እንቅልፍ ፍለጋ ነው የሞተው። እና ብዙዎቹ በዚህ በአሜሪካ ሴለብሪቲ ካልቸር ውስጥ ብዙዎቹ ይህን ተራ እንቅልፍ ለማግኘት ባለመቻል ነው። ጠዋት ከእንቅልፉ እንደተነሳ ካልወጋው ካልጎረበጠው አንድ ሰው ተመስገን ብሎ ራሱን ካላመመው ብድግ ብሎ ቀኑን ለመቀጠል ስራ ካለበት ለስራ ይዘጋጃል። እንደዚህ አይነቱን ሂደት ለማድረግ ባለመቻል ልክ ምንድነው የሚባለው፣ መኪና ጎማ ከሌሉ አይሄድም። ልክ እንደተነሱ ቀኑን ለመቀበል አይችልም ማለት ነው። ያሁሉ ነገር ኖሯቸው ደስተኛ ስላልሆኑ ምንድነው ከባድ ነው። ትናንት የትናንቷን ቀን አልፏል። የዛሬውን ቀን እንዴት ይለፋት? ስለዚህ የዛሬው ቀን ትርጉም እንዲሰጣቸው እነሱም በዛሬዋ ቀን ውስጥ ትርጉም ያለው ነገር ለማድረግ ያገኙትን ሚሊዮን ዶላር እንትን እያሉ ይኖርበት ወደ ዝቅም ሰተ እንደዚሁ ነው። ለመኖር የሆነ ነገር አኗኗሪ ልምዶች፣ ሱፎች፣ የተለያዩ ነገሮች ጋር የተሳሰረ ህይወት ነው። ኢቨን ጎዳናዎችን ብናይ አሁን ለድፍረት ነው ማስቲሽ በሲስቡ ምናልባት አይታቸው ለመርሳት ለመርሳት እና ድፍረት እንዲኖራቸውም እንዳይበርዳቸውም ነው ይሄንን የምታየው። እሱ ደግሞ የባሰው ነገር ምንድን ነው? ቅዝቃዜው እንትኑ ይሄ ብቻ አለ ደግሞ በዛ ላይ ሲነቁ። ከዛስ ተፈጥሮ የራሷ ፕሮግራም አላት። ስትነቂ ብላልኝ ነው ምትል። አና የተፈጥሮ ምን ይላል ያልክሽ ደራሲ፣ ተፈጥሮ ይላል ለአንዳንድ ሰዎች እንጀራ እናት ናት። በትን በአቋም በልጅነት ያስለቀሰቻቸው ሳትለቃቸው መቃብር እያስለቀሰች ታስገባቸው። እንግዲህ አንዳንዶች ደግሞ የፓሪስ ሂልተን ልጅ ደግሞ በአንጻሩ ገብቶሻል። ሳይወለድ ሁሉ ነገር ተዘጋጅቶ አስቀድሞ የተዘጋጀ ህይወት ነው የሚኖረው። ዓለም እንደዛ ነው። እና ጥያቄሽ ደስታ ምንድን ነው ላልሽኝ፣ ደስታ ከውጭ አይመጣም በሚለው እስማማለሁ። ደስታ ከውጭ አይመጣም፣ ደስታ ከውስጥ ነው ሁልጊዜ እስከውስጥ ይገኛል ለሚለው ጥያቄ እውነቱን ለመናገር ማንም እርግጠኛ አይደለም። ስለዚህ በእውነት ደስታን አላውቀውም። ምናልባት ግን አንድ ፍራንሲስ ቤከን ነው የእንግሊዛዊ ፈላስፋ ነው። ህይወትን ሲገልጻት ማለት ነው ምን ይላል፣ ደስታ ምንድነው? ሰርፊ ነው እና በአጠቃላይ ህይወትን ሲገልጻት ምን አለ? አልፎ አልፎ በሚያፍነከንክ ደስታ እየተቋረጠች የምትቀጥል ረጅም መከራ ነው ያለው። እኔ ነው በትክክል አድማጮቻችን በፕሮግራማችን ደስተኛ እንደሆናቸው ተስፋ አደርጋለሁ ይህ ከዜና ባሻገር የተሰኘው ፕሮግራማችን በሳምንት ሁለት ጊዜ የምናቀርብላችሁ ሲሆን አድማጮቻችን አለምነህ እንድጠይቀው የምትፈልጉት ጥያቄ ካለ በኮሜንት ላይ ጻፉልኝ። ይህም ፕሮግራም ሼር፣ ሰብስክራይብ በማድረግ ፕሮግራሙን እንደምትወዱልኝ ተስፋ አደርጋለሁ። አመሰግናለሁ። እልልታ! ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄዎ የት የሚለው ነው። አዎ፣ ቦታው እልልታ፣ መሀል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪት ስሪቱማ ጂፕላስዋንን ጨምሮ ከባለ ሁለት እስከ ባለ አራት መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብቶ ያለቁ። ሌላስ? ሌላማ ከ150 በላይ ስቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ? በእልልታ መብራት አይጠፋም። የራሱ ሰበስቴሽን አሉ። ሁለት ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ የሕፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ አምስት ቤዝመንት መኪና ማቆሚያ፣ አንድ አሳንሰር ለሁለት መኖሪያ ቤቶች ያለው፣ በአጭር ቃል እንከን የለሽ የንግድ ሱቆቹና ቅንጦ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃል። የሽያጭ ቢሮችን ሳርቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ እልልታ የምቾት የተድላ ቦታ